ገባሽ? ሀሳቡን ይጨርስ። አንድ ነገር አለ። ማንንም እየወቀስኩ አይደለም። ቆይ አንድ ልናገር። እሷ ብቻ ሳይሆን እሷን እኮ እኛ እንድንረዳ ሰው የተቸገረ እንዲረዳ የሚያደርገው እኮ ሌሎች ደጋግ ሰዎች እኮ ናቸው፣ አይደለ? እነሱ ናቸው ደግሞ፣ ለማን በመጣው ማን በከፈተው እሷ ግን ማለት ነው። ለእኔ ግን እነዛ ናቸው እነዛ ደጋጎችም ናቸው ማመስገን እኔ አሁን እኔ በቤቴ ብከፍት ማንም ያምነኝ የለም ይ ትሰርቃለች ወይ ይ ማን ያምናል? ሀቢባ ስለከፈተች ግን የስንት ህይወት ተርፈዋል የስንት ህይወት እስከ ቤሩት ነው የምልሻለው ቢፍትዬ እያወራሽ እኮ ነው። አንድ ትጨርስ ትጨርስ ሰበብ በሀቢባ ሰበብ ሀቢባ ላይቭ ላይ ከፍታ ቁጭ ስላለች። ሀቢባ ቁጭ ታለብቻ ስንት ህይወት ተርፈዋል። ስንት ኮኩላሊት፣ ስንት ከካንሰር፣ ስንት ነገር ህፃን ልጆች ከቤሩት ቤይሩት ላይ ስለሆንሽ ህፃን ልጅ የአራት ወር ድነዋል። በሀቢባ ነው። ሀቢባ ባትኖር ግን እኔ ወይ አንቺ ብንከፍት ውሸታሞች ነን ተብለን ማንም ሰው አይረዳንም። ገባሽ? ሀቢባ ጋ ስትገቢ ግን ቆይ ሀቢባ ጋ ስትገቢ ግን ቆይ፣ ሀቢባ ጋ ብዙ ሰው ያውቃታል። የመዳም ቅመሞችም አለን ብዙዎችም አለን። ሀቢባ የሚወዱም አሉ፣ በእሷ የሚረዱም አሉ፣ ለሀቢባ ሲሉም አሉ። ለሀቢባ ስል እኔ ያው ለዚህ ህፃን እንጂ ሁለት መቶ ብር ምናምን እንደዚህ ብያለሁ። ለምን ሀቢባ ስለመወዳት፣ ገባሽ? በሀቢባ ሰበብ ብዙ ሰው እየዳን ነው፣ ወይ በእዮዳ ወይ በእኔ ወይ በአንቺ ወይ በወንድ ወሰን ወይ በጃፒ ወይ በአብሰሊት አይደለም። ሚድ ነው ያለው ሰው በሀቢባ ነው፣ ሚድ ነው ያዳል ለምን ብት ሀቢባ ባትረዳ እንኳን ብሯ ባታወጣ እንኳን ለሀቢባ ብሎ የሚመጣ ሰው እየረዳ ነው እየረዳ ነው። ይሄ ደግሞ በቃ ሀቢባ እኛ በቃ እኔ እኔ አብሶ እኔ እወዳታለሁ አከብራታለሁ። ሀቢባ እንድትነካብኝ አልፈልግም እያልኩ ነኝ።

የጉራጌ ወንድ እናቱ ቀብሮ ቀብሮ፣ ቆይ ልንገራችሁ፣ ቆይ ቆይታ ውስው ጨርሽ ከንግግር ከንግግር አለመቻልም ሊሆን ይችላል። ልንገራችሁ። አዎ ይቅርታ ማለት አለባት። አይነው እኔም አምናለሁ። ይቅርታ ትበል እላለሁ እኔ እኔ በበኩሌ ቆይ ልንገር ብሮ አዎ፣ ሃቢባ የጉራጌ ወንድ እኮ እናቱ ቀብሮ ወደ ስራ ነው ወይ ስራው ነው ነጋዴ ነው ለማለት ነው። ግን በቃ ይሄ ስህተት ነው። ኦኬ ይቅርታ ትበል ትላለች። ሌላ ጥፋት የለባትም። ይህ ጥፋት ነው። ይቅርታ ትበል አምናለሽ። እሺ ዜድ እሺ እንደማመጥ። ወይ አሁን ነው የገባችሁት? ዜድ ምን አለ መሰለሽ፣ አንድ ሰው ጥሩ ሲሰራ ጥሩ ሰርታል። እኛ ጥሩ ጎናን ወይም ነክፈናት አይደለም። የተጠየቀች የሰው ልጅ እንዲህ ነው እንዲህ ነው ያደረከው፣ ሲባል ገብቶሻል። አይ ይህን ነገር አድርጎ ነበረና ይህን ነገር ስላደረገ ጥፋት አልሰራም ማለት ተገቢ ነው ብዬ አልልም። ገባሽ። በውስጥ አናግራቸዋታል ወይ የምትሉ ሰዎች አላቸው። ብዙ ሰዎች በውስጥ እንኳን እዚህ ላይ ሊቭ ገብታ ሲጻፍላት ሁሉም እንትን ነው። ምንስ ነው የሚያደርግሽ ሐሳብ አትገልሺም? ገባሽ። ሐሳብ የሚገለጽበት ቦታ ሄዶ ሲወራ ደግሞ አንድ ሰው የፈለገ ነገር ብቻውን እንኳን ቢሆን ሐሳቡ ማዳመጥ መቻል አለብሽ። ገባሽ እንዲህ ነው፣ እንዲህ ነው ስለተባለ የሚቀየር ነገር የለም። ሰው ሕብረተሰብን በግለሰብ እኔና አንቺ ብንጣላ፣ ገብቶሻል ዜድ፣ እኔ ራሴ ይቅርታ ልልሽ ወይም አንቺ ይቅርታ ትኛለሽ። ማህበረሰብ ሲቆጣ ደግሞ ማህበረሰብ ተጣልተሻል፣ ይቅርታ በይ ስትባል ኦኬ ነው እንዴ ብላ ማለት ነበረባት። አያገባኝም እንደዚህ። አንድ ሰው እኮ መጥቶ ገብቶሻል ዜድ፣ አንቺ አይነ ስውር ነሽ ብልሽ፣ እኔ አይነ ስውር አለመሆንሽን ታውቂያለሽ።

ጓደኛዋን እያልቻል ነበረች እንዴ? ጓደኛዋናት አረቆያው ልጅ አንቺ እየተጋጨሽ ያለሽው ከህዝብ ጋር እንጂ ከግለሰብ ጋር አይደለም። ከህዝብ እየተጋጨሽ ነው፣ አንቺ ከህዝብ እየተጋጨሽ ነው። ዜና አልጋጭም። አድርጊ ግለሰብ። እሺ እሺ፣ ህዝብና ግለሰብ እንደዚህ። በመጀመሪያ ደረጃ ከህዝብ ጋር አልተጋጫውም። አሁንም እየተጋጨሽ ነው። ግለሰብ ለሰደበው ህዝብን

እንደዚህ ዘዶ ላግ ይሄ ግን የልጆቿ ፎቶ መዘቅዘቅ የልጇ የሳይመን

እውነት ለመናገር እኔ እንግዲህ የታየ እና የመሰለኝ ነው መናገር። በሌላ ፖለቲካ ልንለያይ እንችላለን ወይም ደግሞ በምታደርገው ነገር ልንለያይ እንችላለን። ድረስ ማለት ነው። እኔ በተረዳሁት ልክ ነው። አይደለም ቃሉ አንዴ ቆይ ያለችው እንደዛ አይደለም። ሚቂ ኦኬ፣ ነፍጠኛ ስለሆነ ስምሽ፣ ነፍጠኛ ስለሆነ ስምሽ የምታገናዝ አሰማል አሰማል አሰማል አሰማል እኔ የተረዳሁት እንስሚኪ ስለ አማራ ማውራት ትችላለህ። ስለ ጉራጌ እኛ ራሳችን እናወራለንሚሰማውነገርራሳነውስለቢባ ያወራው አሁንም ያለው እኛ አውቅ ያለው ስለ ሃቢባ ስላወራችሁ ስለ ጉራጌ እኛ እናወራለን፣ አንተ አታውራ።

አንደኛ ብዙ ዘር የሚሳደቡ ሰዎች አሉ። አንድ ቀን ስትናገሯቸው ሰምቼ አላውቅም። ማንን ተናግራቸዋል? ወንድ ሆኖ ሃቢባ ጋር ሂጂ እንደተረዳሁት ስለሚከተላት ለመጣል እንጂ ያናክል ክፉ ነገር አስባ ግን አልነበረም። እኛአዳምጡኝ ማ አንዴ አዳምጡኝ። ሃቢባን እኛ የምንናገርበት ምክንያት የራሳችን ሰው ስለሆነች፣ ጉራጌ ስለሆነች፣ ባህላችንን ስለምታቅ፣ ሌላ ብሔር ስለማያቀኝ እንደፈለገ ይናገር። ጉራጌ የሆነ ከጉራጌ ማህፀን የተወለደ ይሄን ንግግር ሲናገር ልክ ስላልሆነ እንጂ ሌሎቻችሁ አፋችሁን ሀ ራሳ ስለ ጉራጌ ብከፍቱ ንቀናችሁ ነው የምናልፈው። አይመለከተም። አንቺ ቀንተሽ ነው፣ በሃቢባ ቀንተሽ ነው ርበይ አሳላት እኔ ልንገር፣ ጉራጌን አትወኪም። ጉራጌን ቶኪ ምርኪ ነገር ወጥቶ መልስ አይሰጥም። እኔ በደንብ ነው የማውቀው ጉራጌን ማህበረሰብ

ከዛ ቆይ ብራዘር፣ በመጀመሪያ ሁላችሁም ትልቅ ሰዎች ናችሁ፣ ራሳችሁን ተቆጣጠሩ። ግን ትልቁ ችግር እዚህ ጋር ምንድን ነው? ብዙዎቻችሁ የምትናገሩት እናንተ ስትነኩ ብቻ ነው። አሁን እስኪ አሁን ጉራጌው ስለ ጉራጌው ብቻ ማሰብ የለበትም። አማራው ስለ አማራው ብቻ ማሰብ የለበትም። እች ግለሰብ ያጠፋችሁ ጥፋት በሙሉ እንደ እኩል እዩትና፣ ኦፍኮርስ አሁን ምን ሆነ ጉራጌው ጉራጌ ሲነካ ብቻ ነው መጮ የሚፈልገው፣ አማራው አማራ ሲነካ ብቻ ነው መጮ የሚፈልገው፣ ትግሬው ትግሬው ሲነካ ብቻ ኦሮሞ። እንደዛ ከሆነ ዘኒሄ ግብዝነት ነው። ገባችሁ? እኔ ስለተነካ አይደለም ማንም አነካኝም። እኔ እኔ ማንም ስለነካኝ አይደለም። እዚህ ጋ የለጠፍኩት ፎቶ ደግሞ ተበደሉ የተባሉ ግለሰቦች ናቸው። እነዚህም ደግሞ ክሊር መሆን አለበት። ለጉራጌና ለአማራ የተናገረችው ነገር ቪዲዮ ክሊር ነው። ኦኬ በጉራጌ ማህበረሰብ የተናገረችው ለጉራጌ ማህበረሰብ ወጣ ይቅርታ መጠየቅ አለባት የአማራ ማህበረሰብ የተናገረችው ይቅርታ ቆይ አሰማሻለሁ ምንም ችግር የለም ቻርጅ እያደረኩት ነው ባትሪ ሞቶ ያ ስልክ ዜድ እንደዛ አትበይ ዝም ብለሽ አንቺ ሷን ስለምትወጃት እኔ ባደወይ ያለ መረጃና ማስረጃ አልናገርም አንድ ሺ መረጃ እደረድርልሻለሁ የማዳመጥና የመስማት እንትን ካላችሁ ማለት ነው። ግን ችግሩ ኢትዮጵያውያኖች እኮ ይኸውልሽ ጌች አንድ ነጥብ አምስት ሚሊዮን ህዝብ አስገድሎ ጌታቸው ማሰር ለምንድን ነው በሚሉ የማይወጡት እንትን ላይ እንትን ላይ ነኝ አ ምን ፑሻ አፕ እየሠራሁ ነው። ምን እየቆረሱ ነው እዚህ አይደለም፣ ሚኪ በጣም ይሄን ነገር በደንብ አላዳመጥክም፣ አልሰማኸውም። እኔ የተረዳሁበትን እኔ የተረዳሁበት ቪዲዮን ስታዳምጠው ቪዲዮን፣ ሌላ እኔ የማላውቀው ቪዲዮ ወይም እኔ ያልሰማሁት ቪዲዮ ብቻ አለ። አህለን ወሰህለን ሚኪ። ነገር ግን አቢባ እኮ ከብልጽግና መንግስት መደገፍ መብት ነው። ቆይ ያ ሌላ ፖንት ብቻ ነው። መብት ነው። አዳምጡኝ። መብት ነው። ትክክል ነች። ግን ይሆናችሁ ጋይስ እኔ የገባሁት በዛ ምክንያት ዓለም ፎቶን ያያቸው አይደለም። እኔ የገባሁት በዛ ምክንያት ብቻ ሀቢባ የሚሰራውን ነገር ነገር ሰባት ሰባት ነገር ነገር የሀቢባ ኃጢአቶች ብዬ ፖስት ቻለሁ በመረጃና በማስረጃ ዝም ብዬ ከመሬት ተነስቻለሁ። ግን ሁለቱን ነገር ነው ፎከስ ማድረግ የፈለጋችሁ ተኮ የአማራ ብሄርተኞች የጉራጌ ብሄር ወይ ደግሞ የጉራጌውን ጉዳይ ነው በጉስ እን ስለ ጉራጌ ማህበረሰብ የተናገረችው ክሌር የሆነ ዲስስፔክት ነው። ስለ አማራ የተናገረችው ክሌር የሆነ ዲስስፔክት ነው። ያንን ደግሞ ጉራጌዎች ደግሞ ረስፖንስብልቲ ወስደው እየሰሩበት ነው። እሷ ጉራጌ ናት፣ በእናቷም በአባቷ ጥርት ያለች ጉራጌ ናት። ገባችሁ? ያን ነገር በማድረጓ ለህዝቧ ወጥታ በአደባባይ ይቅርታ መጠየቅ ሲገባት፣ ልጄ ስለተሰደበ ጭራሽ እኔ ሰይጣንን አመልካለሁ ስድስት እሆናለሁ ማለት ተገቢ ነው? ግን ፓስተር ፓስተር አሁን አንድ ጥያቄ ልጠይቅ ነው እኔ ላንተ። ከዚህ እንግዲህ እኔ እስከማውቀው ህዝብን እዚህ ሶሻል ሚዲያ የተናገረ ይቅርታ መጠየቅ አለበት ተሳስቶ ከሆነ ብዬ ማመን ልጅ ነኝ ለምን? ህዝብ መከበር ስላለበት። ከዚህ ያለው ተባላ ችግር የለብኝም። አሁን ስለ ጉራጌ አይመለከትም ያሉትን ሰዎች ምን ትላችኋለ? ተገንጥለዋል? የራሳቸው ሀገር ነው? ለጠቅላላ እውቀት ነው።

የምለው ግን ጋይስ እኔ አንድ ነገር እዚህ ጋር ማን ያቅሻል? አንቺ ጉራጌ ሁኚ አትሁኝ፣ ለጉራጌ ማህበረሰብ ጉራጌ ማህበረሰብ እራሱ እጅ ነው በፓርላማ የወከለው አለ እኮ፣ የፓርላማ የፍሬ ነች ምክር ቤት እላለሁ። አንቺ ማን ወከለሽ? ማን ያቅሻል? ገብቶሃል? አንተም ያለውን እዚህ ጋር ነው።

ይገባል አንተ ወንድ እናት ወልዳለች። ገብተዋል ና ክፈት ቪዲዮ እኔም በቪዲዮ ወጣለሁ። እኔ እናንተ እናውራ ወንድ ከወግ ዝም ብለህ እዚህ ግባ ማይባል ትርካ ኦኬ፣ ታዳምጣላችሁ። ሁላችሁም ግን ብታዳምጡ መልካም ነው። ትላልቅ ሰዎች ናችሁ፣ እንደዚህ መሆን ጥሩ አይመስለኝም። አንደኛ ነገሮችን በከፊል ማየት የለባችሁ። አሁን ላሰማችሁ፣ ስለ ነፍጠኛ ያለችው ላሰማችሁ። ነፍጠኛ ስለሆነ ስሟ እማታመዛዝና የመሰለኝ ስማ ዝምብል ነፍጠኛ ስለሆነ ስሟ እማታገናዝን መስሎ ነበረ። ዝምብላ አማራ ሲባል ዝምብላ ምጠላኝ መስላይ ነበር። ስሟ ነፍጠኛ ስለሆነ። ኦኬ። ስለዚህ ይህ ምንድን ነው? በረንባርጋች በረንባርጋ፣ አዳምጥ። ነፍጠኛ ስለሆነ ስሟ፣ ነፍጠኛ ስለሆነ ስሟ ነፍጠኛ ማለት ስሟ አይደለም፣ ነፍጠኛ ታይተሏ ነው አለ እንዴ! ነፍጠኛ ብላ ስትመጣ ስሟ የማታገናዝብ ለሃቢባ ነፍጠኛ አያገናዝብም። ነፍጠኛ አማራ ብሎ እንደ ቆርቆሮ የሚጨው ነው ለሷ። አማራ ሲባል ዝም ብሎ መቶ ሳያገናዝብ የሚናገር ነው ያለችው። አሁን ብዙ ጊዜ እና አማራ ብሔርተኞች አውቃችሁ ነው ያችሁ አውቃችሁ ነው እንጂ ሃቢባ ከብልጽግና መንግስት ጋር እየሰራች ገንዘብ እያሰባሰበች ከነ ተስፋ የሀረርጊ ጋር ከቅልቦች ጋር እየሰራች ድሮን ድሮን የሚገዛበት ብር እሷ በምታሰባስበው እንደሆነ ታውቃላችሁ። ግን እሱ ሌላ ጥያቄ ነው። የጉራጌ ማህበረሰብን የተናገረችው ክሊር የሆነ ዲስስፔክት ነው። ክሊር የማያዳግም እንትን የማይል ኦኬ።